አንዳንድ ሰውን ማስደንገጥ እንስቲ፣ ተው እያወቃችሁ ማለት ነው። አረበ ኢየሱስ ይደብራል እንዴ! አሁን ደግሞ አንተ የት እንደሆነ ሆዳችን ለማባባት ነው የምታደርጉት ሄዳችሁ አይደል እንዴ? ለሰው አታዝኑም። ለራሳችሁ ብቻ ነው እንደምታዝኑት አልገባኝም። አንድ ነገር ተፈጥሮ ከሆነ ማታ ቤቶ ስትለቁ እናያለን። በቃ ተው እንዴ! ቀኑ እንዴት ነው የሚመሸው? ስራችን ትተን ዝም ብለን እያሰብን እንድንውል ነው የምትፈልጉት ወይስ? አልገባኝም እኔ እኮ ማለት ነው። ምናልባት እኔ እንደዚህ ብላችሁ ሲናገር ግራም ገባችሁ ሰዎች ካላችሁ፣ አምሶሪ እኔ ግን የምፈልገው ብሩክ እና ሄሚ ማላችሁ ላይ የሆነ ነገር ከተፈጠረ በኔ እኛ ላይ ወቅ መደ የማይሆን ፎቶ ማይሆን ቪዲዮ ማይሆን ነገር ስቶሪ ለቆ ከምንጨነቅ ማታ ቪዲዮ ሲለቁ ብና የምን ችግር አለ? አሁን ብሩክ ሴት እንደሆነ እየሄደ ነው፣ በረራ ላይ ያለው በረራ የሆነው ራሱ የቀረጸው ቪዲዮችን ለቀቀ። እንደ የሆነ ነገር ሲፈጠር ከሀገራችሁ መውጣት ነው እንደ ማፍት እናንተ። እኔ አልገባኝም እኮ እንደ ሰው ተው እንጂ የሰው ልጅ ላይ እንትን ላትጫወቱ አረ በስማምን፣ የኪፉ ነገር ለማውራት ኔ ኒንጀ። በስመ አብ ወልድ። ሰላም ሰላም፣ ውዲና የተከበራችሁ ውድ ቻናል ቤተሰብ፣ እንዴት ናችሁ? ደህና ናችሁ ወይ? ባላችሁበት ቦታ ሰላማችሁ የረፍደፍ ይበላችሁ። የኔ ውድ ቤተሰቦቼ፣ ውዶቼ፣ እኔ አሁን ማለት ነው ምንድን አንቃልቂሎኝ፣ አቃጢሎኝ ነው አንቃልቂሎኝ ነው የሚባለው። ሮጬ ኢንስታግራም ገብቼ ይሄ ሳዩ አልቆ የሚን እንዴ፣ ለቀቀ አየውና፣ ምንድን ነው ይሄ ለቀቀው ይሄ ልጅ ሻንጣና ካልተስማማሽን ምናምን የሚሉ ሙዚቃ ጨምሮ በረረረ እንዳለ የው እንትኑ ቀርጾ ምናምን ይሄ ቪዲዮ ለቀዋል። እንዴ እናንተ ማን ላይ የሆነ ነገር የተፈጠረ ቁጥር ላይ አገራችን ለቃችሁ ማውጣት ነው እንዴ መፍትሄ የሚሆነው አልገባኝም። እኔ ወይስ እያወቃችሁ እኛ ላይ ሙድ ለመያዝ ነው። ስራ ሲራ ጀምሩ ነው እናውቃለን፣ ግን ጀምሩ የይዱበት፣ ግን እኛ የሚያስደነግጥ ነገር አታድርጉ። እግዚአብሔር እንዴ እናንተ እኮ ከልብ የሚወደው ሰው አለ። እውነት ከልባችሁ ከልባችን ነው የምንወ ይሄን እንኳን እኔ ሄሚና ብሩክን ከልቤ ነው የምወደው። ምንድነው ያስቡ እንጂ ለኛ ራሱ ለራሳችሁ አትጨነቁ። እኛ እናንተ ተፈጠራ አርፋችሁ ተቀመጡ። በጣም

ሄደ ሙድ መያዙን እዛው እሺ፣ ስራ ጀምሩ ሂዱበት። አው ግን ስራ ስራ ስሩ። አንተ ምስካ ሶስት ሺህ እስክትገባ ድረስ እሷም ደሞ መቶ ሀምሳ ሺህ እስክትገባ ድረስ እና እንደዛ ነው የምላችሁት። ሌላ ነገር አንፈልግም፣ የሚያስጨንቅ ነገር አታደርጉም። እና እንደዛ ነው የምላችሁት ውዶቼ። ብሩክ በቃ ሌላ ሀገር ሄዷል። ከኢትዮጵያ ሌላ ሀገር ወጣ። እንደዛ ነገር እንደዛ ነገር በሉት። አረ በጣም ምን እንጃ። አረ በኢየሱስ ስም ሄም የዛሬ ምንት ውን ምንድን ነው የምፈጠረው? በል ጌታ ወይ ቀኑ እግዚአብሔር በሰላማ መሽቶ በሰላም ቪዲዮ ሰዓትም ደርሶ እንደምና አልጠራጠርም። መልካሙን ያሰማልን እና ያለን እስቲ ለማናኛው እና ውዶቼ እንደዛ ነው የሚላሹ። ቪዲዮን ደሞ ከወዳችሁ ላይክ ሼር አርጉኝ፣ ቤተኝ ደሞ ሰብስክራይብ አርጉኝ። ይሄ ጉድ ጉድ ነው። እንካን ይሄ ዘንድሮ ጉድ ማለት ነው። ሲያናቅም ሰው መውደድ ይንካል ማለት ነው። ይህን ነገር የሚወደው ሰው ላይ የሆነ ነገር ሲፈጠር በጣም ይደብራል። እስማ ወልድ ይማቻቸው ለማነኛውም እና በጣም ወዳቸዋለ። ቪዲዮ እንዳይካርጉ ውዶች። ይሄ ትናንትና ሄሚ ቪዲዮ የሰራችሁ ልጅ ቤቱን ገብታችሁ ሰብስክራይብ ያርጉ፣ በፈጠራችሁ እግዚአብሔርን እና የምር እንደ አስር ሺ ያስጋቡ እንጂ ምንድን ነው ምን ሆናችሁ ነው? ምናልባት ትናንትና ቪዲዮ የተለቀቀው ሳቱ፣ ማለት ጥሩ ሳት አይደለም። ሳቱ በጣም ሄደዋል ምናምን፣ ለዚህም ሊሆን ይችላል። ግን ሶብስክራብ አድርጉ እሺ። በጣም ወዳቸዋለሁ። በታረፋ ዘናዋ ሌላቸዋለ ውዶች